ውጭ ብዬ ነው ካንተ ጋር ምትሰዳደቡ ሄድና የምታስፈራረው የምታስለቅሰው፣ አስለቅስ። ቀዘና ሰሞኑን ማለት ነው በእኔ ስም አካውንት ተከፍቶ የተለያዩ በቤተ ክርስቲያን መዝሙር የእኔ ፎቶ እየተደረገ እዚህ ጋር መስቀል አድርገውልኝ በጣም ብዙ ሰዎች ላይክ ሼር እየተደራረጉ ነው ያለውና ፖስት እየተደረገ ነው ያለው። በጣም ብሰው ሼር አድርጎልኛል። በጣም ማየርም በጣም እያስጨነቃት ነው ይነገር። ምክንያቱም እሷን የሚያገኘ ሰዎች በሙሉ ምንድን ነው ምንድን ነው የተፈጠረው ብለው በጣም ብሰው እየጠየቃት ነው ያለው እና እሷም እየተጨናነቀች ነው ያለችው። እኔ እንደውም ብዙ ምንም አልመ እስካሁንም ምንም አልመሰለኝም። ምክንያቱም በየጊዜው እየመጣውን ዚ ጋር ራሴን ኢምፕሩቭ ማድረግ አይጠበቅብኝም። ግን አሁን ትንሽ እየከፋ ስለሆነ ማለትም እየተደጋገመ እነሱ ማድረጋቸውን እያቆሙ ስላልሆነ ያው ለእናንተ በግልጽ እኔ ምንም አይነት አካውንት የለኝም ከዚህ ከአንድ ነጥብ ዘጠኝ ሚሊዮን ቱ ውጪ ምንም አይነት አካውንት የለኝም። እና እኔ አርለውም የምለቀው እና ደግሞ በኤዲት ነው መስቀል ላይ የተደረገው ምናምን የሚያደርጓቸው ነገሮች በሙሉ ከኔ ቪዲዮዎች ላይ ነው የሚወጡት። እኔ ቪዲዮ ፖስት ካደረኩት ላይ ነው ስክሪንሻት እየተደረገ የሚወጣው እንጂ ሌላ ቪዲዮ አምጥተው ወይም ደግሞ እኔ ራሴ እንትን ብዬ አይደለም። እና የአካውንት እኔን አይወክልም። ፕሊስ፣ ፕሊስ እባካችሁ እንደዚህ እያደረጋችሁ ያላችሁ ሰዎች አቁሙ። በሌላ ነገርም ፎሎር ማግኘት ትችላላችሁ። በፈለጋችሁት ነገር መምጣት ትችላላችሁ። አንቺ ሀኒ ወይ ባጭስ ግን ዳቦ ያጠባል የሚሉት እውነት ነው። ጌታ ኢየሱስ እውነት ነው። እሙሙ እውነት ነው። አንቺ ያጠባል፣ ያጠባል

ማስፍናለዙ ከቆየሽ ደግሞ ሳምንቱም ይገባሉ እና ስሚ አንዳንዶቹማ፣ ክፍል ክፍል አለው መሰለኝ መኝታ ቤት አለው ክችን አለው። ለዛ ነው መሰለኝ እዛ ተጥደው ነው አሉ የምታገኛቸው። አዎ አንዳንዶቹ በጣም ነው እንትን የሚሉት አገልግሎቱም የሚወስዱት እንደ በጣም ይገርማል። ክፍል ክፍል አለው አሉ ሞንዬ፣ አንዳንዶቹ ሳሎን ክችን አለው መኝታ ቤት አለው እና ግራ ያጋባቸዋሉ ወንዶች ከዛ ያ ቦታቸውን ያ ፓርታቸውን እግራቸውን ከፍተው እዛ ቦታ የሚያጸዱ ሰዎች አሉ። ዋክስ በስቲም መልኩ ማለት ነው። ማጭን እንደዛ ያደርጋሉ። ሴቶቹ ድካም ላይ ናቸው። ስማ አንዲት ልጅ ማለት ነው ኮሜንት ላይ ከዚህ ልጅ ፍቅር ይዞኛ ላፍቅሮ ያለው እያለች ነው ተፈቀድ ግባ አፍቅሬሃለሁ። እኔ ይሄን ከዚህ ልጅ ፍቅር ይዞኛለ። ምን አገባይ? እንደዚህ አይባልም ይባላል። ኩራት መሆኑ ነው። ምን አገባይ? በጣም ቆንጆ ነህ። ምን አገባይ? ወልጄሃለሁ። ምን አገባይ? ካንተ ፍቅር ይዞኛለ። እዚሽ በለ። ከዚህ ህፃን ልጅ ፍቅር ይዞኛል አለች። እ አስራ ሶስት ዓመት ሙሉ በዘር ስታባላ ላይ ነበረው። አንተ ነህ፣ ካንተ ያየ ነው ካንተ ያየ ነው። ጋላ ማለት ካንተ ነህ ያየሁት። ጋላና ቦቴ እያልክ ስትሳደብ ከአንተ ነው ፌስቡክ ላይ። እቺ ተሳዳቢ ሆንኩት አማራኒ ለምናል እያልክ የምትሳደበው ወሎ፣ እንዲህ ሸርሙጣ እያልክ ምትሳደበው አንተ። ትግሬዎችን እየሰደብ ቁርቋላ ከአንተ አይተን። የታባታ ያውቄ ነው እኔ የምሰድባቸው፣ ከአንተ አይቺ። አስተማሪው አንተ አስራ ሶስት ዓመት ሙሉ በዘር ስታነካካ የነበረው አንተ ደግሞ ተገልብጠ ደግሞ ያ ልብስ እየቀያየ አንዴ የትግራይ ደጋፊ ትሆናለህ፣ አንዴ ደግሞ እኔም መካሬ ልታረግ ተሳዳቢ ነበርሽ ከስድስት ወር በፊት አዎ፣ አምራ አሁን ነው እኮ የተቀየርሽው። ቢያንስ እኔ ተቀይሬለሁ። አንተ አሁንም እኮ ጭንቅላትህ እኮ ቀል እራስ፣ አሁንም ደረቅ ደንቆሮ ነህ። ካሁን ከዚህ ደቂቃ ጀምሮ እቴቴ የሲኒ ቻሌንጅ እንጀምራለን። ፓስተርነትን እንድተተው ነው የማደርግ እኔ ቤታ። ነገም ገብተህ ተሳዳቢ ከነገ ወዲያም ተሳዳቢ ከዛ ወዲያ ተሳዳቢ እንድትሆን ነው ማረግ። ፓስተር ያልከውን ቆዳን እንዲያው አውልቀክ እንድትጥለው ነው ማረግክ በዚህ ሳምንት ቁጭ ብዬ ነው ካንተ ጋር የምትሰዳደቡ ሄድና የምታስፈራረው የምታስለቅሰው አስለቅስ። ቀዘና ልጆች ራባቸው እንዴ እኔ ላይ ጉባርክ፣ ተርባሃል አንተ ሰው ግን ጭንቅላትህን ሲሰሩ የቂጥህንን ብሎ ነው እንዴ? አብረው የፈቱት ይሁንማ። ከኋላ ተመቻችተውላል። ማደንዘጃ ነገር አስወስደው ስደው ነብስህን አታውቅም። ከኋላ ሁሉ ጀልጠዋል መሰለኝ። የዛ ጊዜ ፈንዳዳን ቢጤ ስለነበረ ፀጉሩን ከላይ ሲተክሉለት አሻፍዷቸው መሰለኝ ከስር ሰተውታል። አይምሮ ያለውን ይረሳል። ቆሻሻ ነትክ እንኳን መጥቼ ከነዛ ጉድፍ አፍህ እንኳን መጥቼ ነፍሲ ማርስርቅ አላየሁም። አሁን የምታሽቃብጠላቸው ሰዎች አላዩዋቸውም። በውስጥ ጽፎልኝ ብለህ ነገ ትመጣለህ። ሴታ ሴት እንኳን ዛሬ በጥንቱም አልፈራው ረግቼ ነው ማስቀምጥክ። አንተን ብሎ ፓስተር። ጡታም ልጋል አጠጣ አቀምሳ በቂት በአፍህ ነው ማቀምስል። ጡትህን ነው እንደዚህ እንደወንጭፍ ማጮልግ። ጡታም ጡታም ጡታም ቀናካ ይጎርፋል። እዚህ ቤት ጊፍት ቀና ቃ ዐይንህ ደም ነበሰ። ከኋላ መጥቼ ስንት ታናሽቅ ፊት ለፊት እያየህ በቅናት ጭጭፍ እንድትላረቁ ያቃጠለ እሱ ነው። አንተም ትቀናብኛለህ፣ የወንድ ቀናተኛ። ቤታን ለማድነቅ ኤልሻዳይን ማንቋሸሽ ወይም ደግሞ መዘርጠጥ ያለብሽ አይመስለኝም። ማንሽ ምንድን ነሽ አንቺ? ስትጀምር ምን አገባሽ ስለ እኛ ስለ ኢትዮጵያውያኖች። ሄጂ ስለ አስመራሽ አውሪ ሀገርሽ ላይ ኢንተርኔት የለም ማለት ዳታ የለም፣ መብራት የለም። እኛ አዲስ አበባ ላይ አዳዲስ መኪናዎች በየአመቱ በስድስት ወር እየቀያየርን ነው። እኛ እንኳን ባይኖርን ዘመዶቻችን ማለት ነው የለንም፣ ተተኩሰን ሄደናል አስመራ ላይ አንቺ በሰለጠነ ዘመን በአስራ አንደኛው ሰዓት አህያ ነው የሚገፉት ዘመዶችሽ። ስለ ሀገርሽ አውሬ ምነው ስለ ሀገርሽ አጀንዳ የለሽም፣ የምታዋሪው ነገር የለሽም። የንነት ምንድን ነው ፍላጎትሽ? ጭራሽ በኤልሻ ላይ መጣሽ። አንቺ አፈ ቦርኮ ማነሽ? ምንድን ነሽ? አንች ሲጀመር ምን አገባሽ? እከታ እናንተ ኤርትራውያኖች እርስ በርስ ስትጣሉ አንድ ኢትዮጵያውያን ኢትዮጵያዊ በመካከላችሁ ቢገባ ታስገባላችሁ? አታስገቡም። ስለዚህ ምን አገባሽ በቢታና በኤልሻዳይ ምን አገባሽ እከካ ሄጂና እዛ በቆሎሽን ፍጪ ሁለተኛ ስለ ኤልሻዳይ እንዳታንሺ

ሚ አይ ሲ ዚስ ቪዲዮ ናይት አም ኖት ስሊፕ ቱ ማች ፒፕል አይ ቴል ሂም ዚስ ሌዲ ኖት ውመን ዚስ ሌዲ ሸይጣን አይ ቴል ሂም መንፈስ በት ፒፕል ቴልሚ ፋሲካ ሺ ጎ ክሬዚ ኦኬ ኖ አንደርስታንድ ሚ ፕሊስ አስተርድ ዳርድ ሚ ኦኬ ጋይስ አድርሱልኝ ተረዱኝ። እች ሴትዮ እናንተ አበድሽ ትላላችሁ፣ ግን እች ሴትዮ ራሷ ትሆናለች። መንፈስ የሚቀያየር መንፈስ ናት አዎ። የውሻ ምላስ እየነካ ብር የምትቆጥር ከሆነ የቀን ወጪ አስር ሺህ ዶላር ነው ካልክ፣ ፕራይቬት ጀት ታዝዣለሁ ካልክ ተብር አይደለችም እንደው ማን ስትይቅር እንደ አላ ሙዲንስ መቶ የሆነ ብር ስጠኝ አይልም አይልም ያስብላል እኮ አሁን እ የቀን ወጪ ሁለት ሚሊዮን ነው ካልክ ይጠይቅ ነው፣ ጤናቸውን መጠራጠር ያለብን ስለዚህ፣ ከዚህ በመነሳት ለዚች ልጅ በቃ ብር መንስለት አንተ የተለያዩ ነገሮች በእርዳታ ጉዳይ ላይ ምናምን እንትን የምትል ሰው ነው ምናምን ብዬሽ እኔ ኢንድ ሪዘልቱ ምንድን ነው ተምር ገንዘብ የምታገኝበትን መንገድ ነው እኔ አየሁት። ገንዘብ ስለተመላቸው ፍራው ላይ አልመሳልታቸውም። ጉዳዩን ወደ ፍርድ ቤት ወስደዋል አለ። ስሜ ጠፍቷል፣ ካምፓኒ ጠፍቷል፣ ብዙ ነገሮችን ተናግሯል። እኔ ግን ግራ ቀኙ ናቼ ለተበር የተወሰነ ገንዘብ መለስላት ብያ ነው ያለ። ያለው ምንድነው፣ እኔ ከመንግስት አልረዳም ማንም የሚረዳኝ ሰው የለም። ጆብ ሴንተር መንግስት ማንም የሚረዳኝ የለም እያለን ከዛ ጀርመን ያሉ የኤርትራውያን ኮሚኒቲ ከዛ ጋር ደውዬ አገናኘዋለሁ። ሁሉም ሰው ሁሉ ሰው ፈልጦ ግን ኣብ ዝኾነ ኣትዩ በልዕ ሰቲ ሰብ የለን ሁሉም ሰው ያግዘዋል። መሰረታዊ ነገር ግን የሚያግዙ የለም። ውጭ ሲያደርግን ዞር ብሎ ያየው ሰው የለም። ዛሬ ነው ሚዲያ ላይ ስላየሁት እኔ ስለማውቀው ነው። ይሄ ሰው ቤተሰቦቹን ማግኘት ካለበት